ሄርም ይህንን ምነግርሽ እንዲደብርሽ እንፈልግ አይደለም። ጎበዝ አብርሽ እውነት እንደዚህ ውሳኔ ሰው መሆንክ ቢረፍድም ልክ ነህ። ምክንያቱም እዚህ ጋር ሴት ልጅ ተቀምጣ ያንተን ልጅ ይዛ ከዚችኛዋ ሀለሌ ጋራ መንዘላዘሉ አግባብ አይደለም። እኛም ደጋግመን የተናገርነው ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል የተከታታዮች ሰላማችሁ ይብዛልኝ ውዶቼ ብዙ ጊዜ ያልነው የተናገርነው ነገር የለፈለፍንበት ጉዳይ ዛሬ በስተመጨረሻ እውን ሆኗል ማለት ነው። እሱም ምንድን ነው? አብረሽ እባክህ ወደ ሩታ ተመለስ፣ አሁን እሷ ትኩስ አራስ ናት፣ ታጠገቧ ሁንላት፣ ልጅህን ናት፣ አታሳዝናት ብለን ደጋግመን ልባችን ወልቆ ነበረ። ቢሆንም ግን ልባችን ወልቆ አልቀረም። በስተመጨረሻ ሄርሜላ የምትባሏን ሀለሌ ከህይወቱ አስወግዷል ማለት ነው። እኔ የገረመኝ ይሄ እድሜላ መሳም ምን አሳሳመሽ? ሁሌ ለሩታ ክብር ይቺ ሴት ለሩታ እንኳን ክብር አልሰጠችም፣ ክብረ ቢስ። አሁን ሚስቱ የልጅናት አጠገብ ቆማ የእሱ ጉንጭ ላይ ሄዱ መለጠፍ ምን የሚሉት ነው? አንቺማ እኮ የባሰብሽ ነሽ፣ በቃ የባሰብሽ ረብስ። ቢያንስ ለሞራኑ አትጠነቀቅላትም? እሱ ግድ የለሽ ነው፣ አብረሽ ግድ የለሽ ነው። የምር እዛ ሩታ አጠገብ እንተኛ ብትው ይተኛል። ግዴለሽ ነው። የምሬን ነው። ግን ለሴት ልጅ ሞራልን እንጠብቅ፣ የሴትን ልጅ ሞራል እንጠብቅ። ሴት ሆነን በእኛ ላይ እንዲደረግብን የማንፈልገውን ነገር በሌላ ሰው ላይ አናደርግ ባይነኝ። እኔ የምር ዋናው ዋናው ከህይወታቸው መውጣቱ ነው መውጣቷ ነው። ግን በሆዷ ደግሞ የአብርሽን ልጅ ይዛለች፣ እርጉዝ እኮ ነች። ከአብርሽ ኤርሚላ እየተባለ ነው ይሄ ነገር፣ እውነት ነው? እንደ ቤተሰብ እንዴ እኔ ማመን ያቃተኝ እውነት ነው። መቼ መቼ ተጋድመው ነው መቼ መቼ ተጋድመው ነበረ ነገሩ? ያ ሁሉ መተሻሸት፣ ያ ሁሉ መሳሳም፣ ያ ሁሉ መተቃቀፍ እሳት ባይፈጠር ነበረ በአብርሽ ላይ ምናምን ነገር የሚገርመው ትላላችሁ እንግዲህ አብርሽ እኔ ሩታየን እወዳታለሁ፣ እሷን አጥቼ መኖር አልችልም። ሶ እስከ ዛሬ ላደረግሽልኝ መልካም ነገር ሁሉ አመሰግናለሁኝ። ምናምን ነገር እኔ ደግሞ የአንተን ደስታ ነው የምፈልገው። አንተ ደስተኛ ሆነ ነው ማየት የምፈልገው። ከአንተ እንግዲህ ያ የኔ መራቅ ከአንተ የሚያስደስት ከሆነ እሺ፣ ምናምን አስደስተውም አንቺማ ታጠገቡ እንድትርቂበት እኮ አይፈልግም። ግን ምን መሰለሽ ሩታን ደግሞ በአንድ ወገን ማጣት አይፈልግም። ሩታን አጣ ማለት ልጁን ያጣል። ሩታ ደግሞ ልጁን ልታሳየው አትችልም። ባለፈው ራሱ ቤት አታይም ብላ ከልክለዋለች። ደግ አደረገች። እሷን ካልፈለጋት ልጅ ማሳየት አይጠበቅባትም። ደግ አደረገች ደግ አደርገል። ይሄ ጥሩ ውሳኔ ነው። ስለዚህ አብርሽ ደግሞ ሩታን ፈልጓት ምናምን ምናምን አይመስለኝም። እኔ በቃ ለልጁ ሲል ነው ለልጁ ሲል ነው የምሬን ነው። አብርሽ ከሄርሜላ ጋር ቢሆን ደስተኛ ነው። እውነቱን ስነግራችሁ ለምን በቃ የሆነ ነፃነት በነፃነት መኖር ይፈልጋል ምናምን ነገር እና ሩታ ጋር ነፃነት የለም እያልኩ አይደለም። ሩታ ጋር ማለ ግን ሩታ እያንዳንዷ እርምጃ ትቆጣጠረዋለች እያንዳንዱ እርምጃ ትቆጣጠረዋለች፣ ጥያቄ ታበዛብታለች፣ ምናምን ነገር። ያ ነገር ደግሞ አልተመቸውም፣ ገባችሁ? አልተመቸውም። እንደፈለገ መውጣት መግባት፣ እንደፈለገ መዝለል ነው የሚፈልገው። ከሄርሜላ ጋር መተሻሸት፣ መተቃቀፍ፣ ላይክ እንደዛ ነገር ነው የሚፈልገው። ልጁ ላለማጣት አሁን መጥቶ ሩታ እኔ እወድሻለሁ ሩታ ደግሞ አብርሽ ከልቡ እንዳልሆነ ገብቷታል። ምናለች እኔ ቆርጦልኛል በቃ ይሄ ያበቃ ነገር ነው ነው ያለችው። ለምን ነገም መልሶ ይጎዳኛል የሚል ነው። እሷ ውስጥ ተስፋ ተሟጧል። ልክ እኮ ናት። ሴት ልጅ እኮ ነች፣ ትፈራለች። ሴት ልጅ የአንዴ ስብራቷ እንኳን አይጠገንም፣ እንኳን ሁለት ሶስቴ። አብርሽ እኮ ሁለት ሶስቴ ነው ሩታን የቀበራት በቁሟ። ስለዚህ ከዚ በላይ ደግሞ መሰበር የለብኝም አሁን እዚጋ በቃ ማለት አለብኝ ምናምን ነገር ብላ በቃ ወሰነች። ያ የእሷ ውሳኔ ነው አለቀ። ምክንያቱም መጎዳት የለባትም በየቀኑ እየመጣ እየሄደ እየመጣ እየሄደ ይመቸው። ወንድ ልጅ ነው እንደፈለገ መሆን ይችላል ማለትም አልችልም። ምክንያቱም እዚ ጋር ትዳር የሚባል ነገር ተመስርቷል። ትዳር የሚባል ነገር ተመስርቶ እዚም፣ እዛም፣ እዛም ወጥ ቀመስ መሆን ጥሩ አይደለም። አንድ ቦታ አረጋ ብሎ መቀመጥ አለበት። ሴት ልጅ ናት እንዴ! ሬስፔክት መደረግ አለባት ሩታየም እና ግን አንቺ ሄርሜላ በሆድሽ ያሉ ልጅ ውለጁ ያንተ ልጅ ነው ብለሽ ለአብርሽ እንዳትመጭ አደራ። እምልሽ ነገር ቢኖር አደራ አደራ አደራ። በዛው በአንቺ መሞላ ፈጥነ የሁሉ ስህተት የተፈጠረው። ስለዚህ እዛው ይዘሽ ተቀመጭ። በድጋሚ ባትመጭ ጥሩ ነው። አሁን እንደሄድሽ ቅሪ፣ እንዳትመለሽ። የታመምኩኝ፣ ተፈለጥኩኝ ምናምን ብለሽ እንደባለፈው ሰበብ እንዳታበዥ። በቃ ሩታን ለቀቀስ ያድርጊያት አብርሽ የሚሻለው ከሆነ ልቡ የሚረጋጋ ከሆነ እና የሩታ አሁን ላይ አሻፎረኝ ማለት እንደ ክፋት ባታየው ጥሩ ነው። ልክ ልክ ናት በይነኝ። እኔ የምር እኔስ በእሷ በሷ ቦታ በሆንስ ብለን ለሰከንድ እናስብ። ለሰከንድ ማሰብ አለብን። አንዳንድ ጊዜ ወሳኝ ለውሳኔ ቸኩላለይ ምናምን ነገር። አሁን ለውሳኔ ሩታ አልቸኮለችም። ልክ ናት። ነገሮች ተደራርበዋል። ተአሟ በላይ ሆኗል። በዝቶባታል። ስለዚህ ብትወስንም ራሱ ያምርባታል። የምር ነው የምላችሁ። የምር እንደውም ቻይ ናት እንዴ አንቺ እኮ በባለፈው ማንነቷ እኮ አብርች ጀጅ አድርጓታል። በፊት እኮ አንቺ ነሽ ለምንሽ ወደ እኔ የመጣሽው እኮ አላት። አያችሁ አንዳንድ ጊዜ ለፍቅር ስትሸነፉ የሆነ እንደ መጥፎ ነገር ያዩባችኋል ወደኋላ ዞረው ማለት ነው። አንቺ ነሽ እኔ ግርስ እግር የኔን እግር ልሰሽ ምናምን ነገር ነው ያላት። እና በማለፈ ማንነቱም ደግሞ ሰው ጀጅ አይደረግም። ፍቅር ሁሉን ያሸንፋል። ግን አንተነ አንተነ መባባል የለብንም ልጅ ከተፈጠረ በኋላ ለማለት ያክል ነው ማሳጣት የለብንም ሀይም ስንት ጥላት አለባት ሩታ፣ ስንት ጥላት እንዳለባት እያወቀ ማሳጣት ልክ አልነበረም አብረሽ፣ ግን ከዚህ በኋላ ያለውን ህይወታችሁን ተሳስባችሁ ብትኖሩ ጥሩ ነው ይሄ ሰው ባታስገቡ፣ ባይ ነኝ። ልጃችሁን በፍቅር ብታሳድጉ ጥሩ ነው። ሩታም እንገበር አስቢበት በደንብ።